ሰድበኝ ምራስ ሰድበኝ ትላል። እናንተም ጥሉኝ አንፎሎ አድርጉኝ። እኔ ነግሬያችኋለሁ። ከሶስት ሺህ ተከታይ ይልቅ ሶስት እውነተኛ ሰዎች ቢከተሉኝ የምመርጥ ሰው ነኝ እንጂ ገና ለገና እሷ ሰደበችኝ ብዬ ስብናይን የምሸጥ ሰው አይደለሁም። ለገንዘብ ብዬ አላት ነገርኳቸው። ለገንዘብ ቢሆን ዩቱብ ላይ እጂ እውነት ነው። ሙሉ እንገራችሁ ሁን ስሙ። ይኸውላችሁ፣ እንደዚህ እንደዚህ ሲላት ሰምቻለሁ ብዬ መለቃቀቅ ይችላሉ። ግን አንድ ቀን ይወራበታል፣ ሁለት ቀን ይወራበታል ሶስት አራት ቀን ግን እኔ ይዋረድበታል። ይሄ ነው እውነቱ። ትንሽ የወለዳ ያለሽ ገባ ገባ እያሉ ነው። ታብታብ አድርጎ ታብታብ ገባ ገባ እያሉ ነው። ግን እኔ በአንድ በኩል ደግሞ አንድ ነገር የምጠረጥረው ይሄን ሚስጥር ስታወጪ እኔ እዚህ ባለሁበት ይኸው ነግሬያት ነበረ ባርባራም ታውቃለች ብላ ወደ እኔ ኬዛ አዲስ ኬዛ አትከፍትብኝም አንቺ መታቂ ነገር እኔ ከአንቺ ጋር ለው ከእናንተ ኩል ቁጭ ያልኩት ግን አልተናገሪም። ከአንቺ ጋር ስለ ጅጅክያ ምን ብዬሽ ሻቃል፣ ስለ ዝሆን በይ፣ ዝሆን አንቺ ዝሆን ብያት። እኔ እንትን አይደለም እንደዚህ ስለ እሷ ምንም ነገር እዛ ጋ ሄጄ የብሎ ወረቀት ከያዘ ጋ ደብዳቤ አስሬ ስመላለስ አልገኝ ክስም በጃፓ ይችዋለሁ። ዘጠና ዘጠኝ ደብዳቤ እየመጣልኝ ነው። ምን ሚዲያ ላይ እኔ የምከታተለው ሰው ነው። ተቆርጦ የሚመጡ ቪዲዮዎች ካሉ ለማስተቀር ይሄን ነው፣ ይሄን አይደለም ስላትኔ እኔ ነው አስወር ነው የምለው። በቃ አትንገሪ ምንም አይሰራልኝም ነው የምለው። እኔ ማለት ከታተል መኔ ጨዋታ ያለበት የሚያስቅ ፈን ካልሆነ በስተቀር እኔ ክርር ያለም ዘረኝነት የሚያወራ ሰው አልወድም፣ ክርር ያለም ጥላቻ አልፈልግም። በቃ እየተጫወትኩኝ እየሳኩኝ ካልሆነ በስተቀር አይመቸኝም። ስለዚህ ወጣቶች ጋር ይጀብጃቡ። ይሄ ትልልቅ ሰው ቤት ነው፣ ትልልቅ ሰዎች ነው ያለ፣ ነው እናቶች ነን። ወጣቶች ጋር ሂድ ሂድ፣ ጃኒ ጋር ሂድና ከፈለግ ጌም ተጫወት። እዚህ እዚህም ታደረጋለን

ስንት ነገር የሰራችኝ ሴት ናት። ከስንት ከማከብራት ከነጭ ሚስት ነው ያጣላችኝ። እዚህ ግን ውስጥ እስከዛሬ እስከዛሬ አይዳ ዛሬ ዛሬ ትናንትና ነው ያዋራኋት ስደውልኝ ቆይ አይዳን ቀስ ብዬ ነው እንትን ምንም ፍርዬን ሾካካ ማለት የለም ፍርዬን ድባቅ ያስመታ ፋሚሊ ነው ይመታ፣ በእርኩስ መንፈስ ይመታ፣ የፋሚሊ ይመታ። ተመቷል ደግሞ ሰማሽ እንጂ አላየሽም። ለእውነት ቁሚ፣ በልጆችሽ ታገኘዋለሽ። ምን ልጆች ምን ቲክቶክ ነው። ልጆች ሌላ ቲክቶክ ሌላ። እናንተን ለማስደሰት ብዬ ያልሆነ ነገር ላውራል ማወራት አልፈልግ። የቲክቶክ ፍርድ ቤት አይደለም ይሄ እያወራንበት ነው። በዛ ላይ ደግሞ ነገ የሚያድጉ ልጆች ነገ ደግሞ የልጅ ልጆች የሚያድጉ ያሉበት ነገር ላይ ብዙም የሙጥኝ ብለን አናወራም። ለምንለባቢሆን ነበር ከለል ላይ ለሰላሳ ደቂቃ ከትሬድ ላይ ለወረድኩት አሳር ለብሶ አሳር ጎርሶ አይደለም እንዴ? ደውሎ የተናገረኝ በግሌ ሁላ ምንሽነ የምትፈሪኝ ምንሽ የሚገኝ ሰው አይደለም። ቱና ቱና ላገኝ ብላችሁ የምትሉት አይደለም። እኔ ገና ከሚኒሶታ ጀምሮ አካባቢውን በከለ ሲባል ፈርቸዋለሁ። በእጁ የሰራውን መብላት አልፈልግም። አጠገቡ መቆም አልፈልግም። እኔ ማግኘት የምፈልገውን ሰው አውቃለሁ። ይኸው ማርዬን አገኘው፣ መሪዬን እጅ ጠየቅኩት። ተመስገን ገና አመላለሳለሁ እስ እግሬ እጠይቀዋለሁ በቃ። ፈጣሪ ጠይቂ ብሎኛል። እሱም ጠይቂ ከተመዘገቡት አንድ ያለው ተመስገን ፋሲል ጥልቅ ነው ምለው በቃ። ይሄ ምንም ይሄ እበት ማለት ይሄ ነው ትክክለኛ እበት፣ ሄር እበት ትልወልዳል። ይሄ ነው እኔ ይሄ ሰው እኛን እብድ አስባለን። በያገሩ የእብድ መሰብሰቢያ አፈር ቅመን አፈር ልሰን ታክስ ከፍለን የምንኖር ሰዎች ምንድን ነው የምትሉት? እኔ ጥሪ ደርሶን የመጣ ነው። ምክንያቱም ለመረጃም ለማስረጃም ኪዩን ቤታ ማስረጃው ስንባል ወሬ ልን ሰማን የመጣ ነው። እንግዲህ አላወጣም ካልሽ ክብር

አንቺ ላይ ቢሆን ይሄ ነገር ምን ይሰማች እንደው ግልጽ እውነቱ አካባቢ ያለች አበሻ ሴት የማላናግራት ብታደርገው እግዚአብሔር፣ ለምሳሌ አሜን። ልክ እንደዚያ ለምን እነሱ ሁለቱ ልጆች ናቸው ልጆቻቸው እግዚአብሔር እንምላችሁ ጋይስ፣ እኔ ልጄ አድጓል፣ ትልቅ ልጅ ሆናል። አስራ ዘጠኝ አመቱ ነው አሁን አሁን ይህንን ወር ሀያ ይሞላዋል። እግዚአብሔር ይመስገን፣ ለዚህ ያበቃልኝ ጌታ። አጭር ልብስ አይወድ፣ ጥፍጥፍ አለ አይወድ። ሳመር ሳመር ከተከለከልኩኝ እነሆ ሁለተኛ ዓመት የመጣ አሁን፣ የዛሬ ዓመት የተከለከልኩኝ ነ በቃ፣ በቪዲዮ በካሜራ ወጥቶ መዝለል ምናምን፣ ይሄንን ለእኔ ትልቅ ቢግ ኢሹ ነው። ልጄ እኔ የእሱ ፎር ቢልድ ነኝ፣ የእሱ ግድግዳ ላይ የተሰቀልኩ ፎቶግራፍ ነኝ። እኔ ነሚያው እኔ የማደርገውን ነሚያው ነገር ናልመልስ ብለው የማይሆን ነገር ውስጥ የማይሆን ሱስ ውስጥ መግባት አይደለም። ከነዛ ልጆች ጋር ቢውልብኝ ይሄ ሰፈር በጣም መጥፎ ሰፈር ነው። ስንት ልጆች በመሸጥ ለቤተሙ ሰዎቻቸው የመጨረሻ ክላስ ኤ መኪና የገዙ ልጆች አሉ። በስድሚያ ያሉ የዚህ ሀገር የተወለዱ የፍልስቲን ልጆች፣ የቱርክ ልጆች፣ የፓኪስታን ልጆች የውጭ ዜጋዎቹ እግዚአብሔር ይመስገን ዘንድሮ ኢትዮጵያና ኤርትራ ተርፈናል። የኤርትራ ልጆች የበፊቱ ከዚህ በፊት የነበረው ጀኔሬሽን ነበሩ። ያልገዙላቸው አንደኛውማ የፍልስጤን ቢኤም ደብሊውን የገዛለት ኤ የመጨረሻውን ሞዴል እንዲህ ላስቲክ እየቀደዱን አባታቸው የሚሰጡት አባት ሚስቱን እየፈታ የሚሄድበት ሰፈር ነው ያለውት እዛ ውስጥ እንዳይገባብኝ እንዴት አንገቴን ሰብሬ አወላለዴን አስተዳደጌን ችግር እንዴት እንደሆነ የሰው ልጅ ስለ ሃይማኖቴ ማተብ አስሬለት የሚኖር ልጅ ነው ያለን እግዚአብሔር ማተቡን እንኳን ምንድን ነው የጥቁር ክር እያሉት ኖኖ ስ ማይነግላው ነው የሚለው የኔ እምነቴ ነው የእናቴና የኔ ጸሊዮ አማት ሆነው የሚወጣው የሚገባው እንኳን እንደዚህ ልቀል በጣም ያስፈራኛል። ያለበት እድሜ በጣም እንዲህ ካመለጠ አመለጠ ነው። እንዲህ ይህን ስላችሁ ደግሞ አልጋ በልጋ አይደለም፣ በስማራ በስንት ነገር አይደለም፣ ጃብ ስለተጠመጠም አይደለም ምናምን እኔን አክብሮ

ከሀያ አንድ ዓመት በታች ላይክ እንደ ቲኔጀር ነው የምትታዩ። ላይክ በቃ እንደ አንደሬጅ ነው የምትታዩ። ሀያ አንድ ድረስ አባቶቻቸው ራሷቸው ሲሰሩ የነበሩ ስለሆኑ ስራ ሸቀር ሸቀር ላርከ አምጥተ ላጥበል ነው የሚሏቸው። አሁን የእሱ እድሜ ላይ ያሉት ሀያ አንድ እስኪ በላቸው ሀይ ላይ ናቸው የሚይዙት መኪና ብታይ የምታገኛቸው ሰዓት። ከዛ ውጭ ፈጣሪ ያወጣኝን ምን ልሁን ብዬ ነው ደግሞ ነገ ጓደኛ ይዞልኝ ቢመጣ እማዋርዳት ግትወልድ ቢወልድ በዚህ እድሜው ደስ ብሎኝ ግን ባርባራዬ ላይ ሆኖ አንቺ አሁን የራስሽን ነው የምታወሪው፣ ማጆሪቲ የልጆችን ነው የምንነግርሽ። ገባሽ? በየቤቱ በልጆቹ የሚያለቅስ ብዙ አለ በእርግጠኝነት። ገባሽ? ልክ በልጅሽ እንደተደሰትሽው ደግሞ በልጆቻቸው ውስጣቸው ስብር ያሉ ብዙ ወላጆች አሉ። እኛ እንደ ወላጅ ወጥተን ስለማናወራ ስለማንማማርበት ነው እንጂ እያንዳንዱ በቤቱ እኮ ስንት ጉዳይ በድራግ ውስጥ ያሉ ልጆች አሉ። በተለያየ በተለያየ ነገር ውስጥ ያሉ ልጆች አሉ። ግን ምን አለ መሰለኝ ሰው ሀገር ላይ እዛ ጋ እየተሳደበ አስቸግሮ ሳያቸው ኮመንት የምታይ ከሆነ ወይ ኮመንቱን ልዝጋው፣ ገባሽ። እኔ አሁን እየጠፋብኝ ነው ንትኖራ ነገር እራሱ ጠፋብኝ እውነት ለመናገር ለማንኛውም መጠንቀቅ ይሻላል። እናንተ ልትሰሙ ትፈልጋላችሁ። የተናደዳችሁባት የምትወዷት የተለያየ ሰው አለ ግን እኔ ልጆቹ የልጁ ልጆች ነገ ተጠያቂ መሆን አልፈልግም፣ በነዛ ሕጻናቶች እናቴን ያጣሁት በዚህ ምክንያት ነው። አባቴና እናቴ የተለያዩት በአያቴ ነው። አያቴ ደግሞ ለአንድ ተራ ቲክቶከር ነገረቻት። ያች ተራ ቲክቶከር ደግሞ ይሄን አወራች። እንደዚህ ብሎ እናትናቴ አባቴ ተጠላሉ። ተብሎ ዛሬ እናትና አባት ተለያይቶ የሚያሳድጓቸው ልጆች ራሱ በጣም የሚያሳዝኑ አንገታቸውን የሰበሩ ናቸው። እኔ ተጨምሬ በዚህ ላይ ባወራ ምን ይሰማቸዋል? ሜይ ቢል እናንተን ሊያስደስታችሁ ይችላል። ጅጂ መዋረዷን ስትሰሙት ልትደሰቱ ትችላላችሁ። የልጆች ሲወጣ ያሳስባችሁ። ልጅ አለአባቱ እንዲያድግ ትፈልጋላችሁ? እናንተ አትፈልጉ። እንዴት ነው ታዲያ? እኔ እናትና አባት እንዲ በራሳቸው ችግር ይፋቱ እንጂ እኔ ተጨማሪ። እኔ እኮ ልጆች አሉ። የእኔ ልጆች ላይ እንዲሆን የማልፈልገውን ነገር እንዴት ነው ሰው ልጅ ላይ ማለ? ስለዚህ ከይቅርታ ጋር ጋይስ አልነግራችሁም አላውቃ ላይ መቻችሁ ይችላል። ግን አንድ ነገር ልንገርሽ ሆነ ሰዓት አላወራም ብለሽ እኮ መልስ እየሰጠሽን እንደሆነ ይገባናል። ምን ነው ኒያል አማርኛ ማይገባን መሰለሽ? እንዴት ማነች ኮ ሲታፍ ነበረ እና ይሄ ከእፍታዎቹ ሰለባስ ሆኖ እንደነበረ እፍታ እፍታውን የሆነ ወቅት ላይ ልክ የአቢይ መንግስት ከመምጣት እፍታ ማለት ወጣት ልጆች ገና ወጣት ነብርጣት የሆኑ የአቢይ መንግስት ከመምጣቱ በፊት በአመጣጣቸውን ብታይ አብሶ የኦሮሞ ልጆች ወደ ጀርመን አገባባቸውን ብታይ የቀረ ኦሮሞ አይመስልሽም እና በየሀገሩ ታሰማራቸው ነበረ። በስዊዘርላንድ አርጋችሁ ወደ እንትን በቤልጅም አርጋችሁ ወደ ኢንግላንድ አይቻለሁ መስፍን የሚባል አለ፣ ከለንር ባርና ሬስቶራንት፣ እዛ ነው አወራሁኝ። እጅ ለጓደኛ የምትለው እዛ ትሄድና እፍታ ፍታውን ጣ ጣ ታረጋቸዋለች። ይሄ ልጅ ከነሱ ሰለባ ነበር ወይ? በፊት የሆነ ሚስጥር ታምቋል እንጂ የእውነት ልጁን አስረግዞ እሷን የፈለገ አይመስለኝም። ግን ልጅቷን ከማየቱ በፊት በውጭ ያደረገችው ነገር አለ የሚል እኔ ጋር ጭንቅላት ውስጥ እንደዚህ አንጥርጥር ያለ፣ ሴትዮዋ እና እሱ ተፈቃግደው፣ ለዚህ ነው ለሰባት አመት አፍን የያዙት ይሄን ኬዝ ምክንያቱም ካለ ምንም ነገር እብድ ከእብድ ቁም ነገር ይሰማል። ካለ ምንም ነገር እጅ ሴትዮ አትጮሁም። የሆነ ነገር በውጭ የታፈነ ነገር አለ፣ የታፈነ ያንን ፈርፍረ ማወቅ አለብን። ኧረ ቡና ነገር ፍርፍር ነገር። አይ ቡና እንኳን ያሹ አምስት ስልክ ይዛ ነበር የገባቸው። አይገርምሽም ነገ ነገር የምታወራበት በሙሉ ልታርድ ነበር፣ ነገ በጠዋት በአርዳስ ኧረ ቡና እንኳን ሳንላት ምንፋ አሁን የቱ ቦታ ላይ ልታስገባው ነው? ቡና መሰጃት እሷ እራሱ ቡና፣ አንዳንድ ትልልቅ ሴቶች ምናምን እዚህም ነገሩ እየሰደደ ሲሄድ አሜሪ የሆነ ሰው ሪሌሽንሽፕ ውስጥ ይከትሽና እነሱ የሚመስላቸው ጀስታውን እንደዚህ ተነካክተሽ ምናምን ምትተይ ነው። ነገሩ ሲሪየስ ሲሆን ሊበቱን የሚመጡ ሰዎች አሉ። እንኳን ዝሆን ይቅርና የሆነ የተደበቀ ነገር አለ። ንገሪን፣ እንስማው፣ እኔም ልስማ። እንደ ህዝቡ አንሰቃይ፣ ተሰቃየን። በቃ እባካችሁ እንስማው። በሉ እናንትን ብላት እንስማው። ታውቃለች ተብለእ ባርባራ የነገርኳሁለት ሺህ ስድስት መቶ ህዝብ ስም እኔ ልማጸንሽ፣ እንስማው፣ ንገሪን። ምን አለበት? እኔ ልጆች እናት ነኝ። አላወይህ ህዝባንችን ብሎ ነው የመጣው ተጠራርቶ። ማማ ፊሽካ በሉኝ፣ ማማ ወሬኛም በሉኝ፣ ምንም በሉኝ ማማት በሏት ሚስስ ፊሽ ካበሉ ለዛሬ እንዳታበላሹት ጉዳዩ። ማማ በሉኝ ምንም በሉኝ። እሱ አይደለም ባርባራዬ፣ እንዴ እኔ እኮ ልጆች አሉኝ ባርባራ። እሺ ይሄ ህዝብ ግን እኮ ተስተጠራርቶ የመጣው ሰዓትሽን አክብሮ ህዝብ፣ ኖ እኔ ነገርኩሽ እኮ ከመቶ ሺ ይልቅ አምስት ሰው ሀቅ ቢሰማ ቢሰማን የምመርጠው እኔ ባልና ሚስት የሚለያዩበትን ልጆች አላባት የሚያድጉበትን ነገር አውርቼ ምን ላገኘው? እናንተ ፎ አንጣጣርጉኝ። ያው ማዝብ ስራውን ትቶ ጨርቁን ጥሎ እንደ አንዳንድ እኮ በአንድ እግር ጫማውን ላይ መጣ እኮ አለ። በቃ ምን ተፈጠረ ብሎ ሁለት ስልክ የያዘ ቻርጅ እያደረገ ቻርጁን ከዛኛው ግርግዳ አዛኛው ግርግዳ እየቀየረ ያለ ሰው እኮ አለ እዚህ ውስጥ። ባርባራ ባርባራ፣ እኔ ጅጅኪያ ትጠኛለች ስፈልግ ምናምን ግን እውነቴን ነው። እኔ ትላንትና ስሜን አንስታ ሜንሽን ባታደርገው ደስ ይለኝ ነበር። የእውነት ነው። እኔ ያለችሽ እኮ ኩይላ ታውቃለች፣ ሰብለ ታውቃለች፣ ትናገር በቃ እነሱ ሰብለ ማውራት ከፈለገች ታውራ። እኔ ግን እኔ አላውቅም። ደግሞ ሰብለ ጋር ልንሄድ ነው። ሁንኛን አሰብለ እስኪ ስንት ሰዓት ትገባ ይሆን? ሰብለን አታቋትም? ባይዘ እኔ ግን ባርባራ፣ እኔ እንደሚመስለኝ ከልጆቿ ጋር ተመካክራ ዩቱብ ልትሰራበት ያረረረ እንደዚህ ነ ምክክር ይቅርብኝ። የትኛው ገንዘብ ነው የምነጓላ የበናት አሁን እኮ ጀርብ ትንሿ ስራ ትንሿ ስራ እኮ በሰዓት ሚሮ ፕሮፌሽናል ላልሆነ ላስቲ ባለሽ የትኛው ገንዘብ ነው ዩቱብ ዩቱብ አላት እንደ ፋሲ ሁለቱም እነሱም አላቸው እሷም አላት ስለዚህ ይሄ ሰውን እንትን እያደረጉ ከነ አረ በጣም ይደብራል ይሄ እውነት ለእንደዛ ብላችሁ እያደረጋችሁት ከሆነ ገንዘቡ ጉሮሯችሁ ላይ ተቀርቅሮ አልውረድ ይበላችሁ የትኛው ገንዘብ የትኛው የሚገኝ ገንዘብ ነው ሰርተሽ የምታገኙ አንቺ በአሁኑ ሰዓት ሳመር ነው አሁን የስራ ያለ እኔ እኔ ጋር ራሱ ሰርቪስ ክራፍት ስንት እንደምንፈልግ አሁን በአሁኑ ቅዳሜ ጌት ሎስ ዌዲንግ እንዴ ሰርቪስ ክራፍት ራስ ዝም ብለሽ ካለ ፕሮፌሽናል ትንሿ ነገር ከአስራ ስምንት እስከ ሀያ ሮ ልምድ አለኝ ካልሽ ሀያ አይ ዝም ብዬ ነኝ ልምድ የለኝም። እዚህ እዚህ ቦታ በአስራ ስምንት ፕላስ ቲፕ አንድ ላይ የሚሰጥሽ ቲፕ አለ የምትካፍ እንደገና ደግሞ በደም ስታስተናግጭ አንዳንድ ሰው በግድ ኪስሽ ውስጥ የሚከፍተዋል ከሰርቪስ ቻርጅ ውጭ እንዴ። የትኛው ዩቱብ ነው። ምንድን የቱርክ ቤት ልብስ ነው? የትኛው ልብስ ነው? የትኛው ጫማ ተደርጎ ነው? ይኸው አልሆን ያለ ተሰርቶ አደለ እንዴ? ጥርሱ እንደዚህ አገር ያስቸገረ ለያዥ ለገናሽ እንዴ? እኔን እኮ ራሱ አገኝሻለሁ። ስታገኝኝ ግን አጭ ይህኔ ለምን እሱ ሰባት አመት ለምንነጥ ሰባት አመት ለምን ዝማ ለምናምን። እኔ አሁን በቃ ገበያ የለም፣ በቲክቶክም ጊፍት የለም፣ በዛም ጊፍት የለም። በቃ አሁን ደግሞ አዲስ አጀንዳ አምጥተን በዚህ ህዝብ ደግሞ ግር እያለ ለወሬ ይሄዳል፣ ግር እያለ እንትን ይላል። ለዛ ተብሎ የመጣ እንጂ ይሄ ልጅ ደፍሮ የሚያደርግም አይመስልም። እጅጅም እ ከፊቷ ስታወራ ፊቷ ያስታወቃል። ሳቋ እየመጣ ነው እንዴ! እውነት የሚናገር ሰው፣ እውነት እንደዚህ አይነት ነገር ያለፈበት ሰው ቀጥ ብሎ ነው የሚያወራው። አቶ አይጠአራ ለሰርስ እኔ ሀሳብ የልናገር ነገር ንገራቸው። አንደኛ አንደኛ ነገር እንደው ስታስቡ ብዙ እመጣላ ነገር ብዙ ነገር እንደዚህ ነው፣ እንደዚህ ነው ልትሉ ትችላላችሁ። እንደው በእንደዚህ ነገር ገንዘብ ይሰራል ብላችሁ ታስባላችሁ? እንደው ስታስቡት በእንደዚህ ነገር ቢዝነስ ነው ለነሱ። ለእኛ በጣም የሚያሳፍር የሚያስነውር፣ በጣም በቃ የሚሰቀጥጥ ነው። እንደዚህ አይነት ስራ ለሚሰሩ ሰዎች ደግሞ ቢዝነስ ነው። በቀደም እኮ ሰማናት፣ ሴትየዋ ቢዝነስ ነው ስትላት ልጇን፣ እችም ደግሞ ቢዝነስ ነው ብላቸው ከልጆቿ ጋር እየተከራከረች ነው። እግዚአብሔር ምስክሬ ነው። እኔ በጣም በቃቸው ፊታቸው ሳያቸው፣ የእሷም የእውነት አይደለም ፊቷ ስታወራ፣ የልጁም ሲያወራ ቤ እናንታውሩ ሁለቱም ፊው የእውነት አይደለም ፊታቸው ሲያወሩ። ቢዝነስ ፋሲካዬ ስሚንገርሽ ባርባራ ስሙ፣ ቢዝነስ አልኩሽ እኮ ክብርሽን አተሽ የሚመጣ ቢዝነስ የለም፣ ገባሽ? የፈለገ እንደው ለቢዝነስ ብትናገር የፈለገ እንደው የፈለገ ቢሆን፣ በዚህ መልኩ ቢዝነስ አለ ብለሽ ታስቢያለሽ እንዴ? ምን ነካችሁ? ነገር ሊጋጩ ይችላሉ። ሌላ ብዙ የሚያጣላ ነገር ሊፈጥሩ ይችላሉ። ይሄ ይሆናል ብላችሁ ታስባላችሁ? እንደዚህ አይነት እኮ የልጅ ልጆችም ልጆች ነው። ለምን ሰባት አመት ተያዘ? እስከ ሰባት ለምን ተያዘ? እኮ እሱን ነው ያልኩት እኔ ያላቀ እኔ ግን አላወራም። ከይስ በቃ ያ እሺ እኔ እኔ አንትናለ ከይቅርታ ጋር ይሄንን እዚህ ሚዲያ ላይ ፈራጅ ነኝ ተናጋሪ ነኝ እያሉ ሳንቲም ለሚለቃቅሙት እነሱ ያወሩበት። እኔ ጨዋ ወልዶ ያሳደገኝ የጨዋ ልጅ ነኝ፣ የልጆቼ እናት ነኝ። ነገ ልጆቼ ሰምተውም ሆነ አይተው እኔን የሰው ቤት ትዳር በዚህ መልኩ አስፈረሽ ብለው እንዲወቅሱኝም አልፈለግም። በቃ ይሄ ነው እውነቱ። ልጋራችሁ። ያው ሰማሽ ባርባራ እያለሽ ስለዚህ እንደ አባባልሽ ከሆነ የሆነ ነገር ያስጠረጥራል ማለት ነው። እኔ ያልኳችሁ እኮ እነሱ ይጨርሱት፣ እኔ አልቀላቀልም። እንዴ ልጆቿ እኮ ሊሰሙኝ ይችላሉ እዚህ ውስጥ፣ ፋሲካ፣ የእሷ ልጆች እዚህ ቁጭ ብለው ሊሰሙኝ ይችላሉ። ምን ያህል ልብ እንደሚሰብር ታውቂያለሽ? ምን ያህል ነገር፣ ልጆቹ፣ ሴቷ ልጇ እኮ ትችላለች መሰለኝ አማርኛ አይደለን ምን ይሰማቸው። እንደ እነዚህ ልጆች እኮ እኛ ብቻ አይደለንም። ባይዘወ የልጆቹ ጓደኞች እናት መስማትም እኮ አለ። ከዛ በኋላ ከእነዚህ ልጆች ጋር አትዋሉ፣ እንደዚህ ናቸው፣ እንደዚህ ናቸው መባልም እኮ አለ። እውነት እንዴ? እንደውም እንደኔ እንደኔ ብትሰሙ ብትሰሙ ሌላ ነገሮች ብታወሩ ይሻላል። እንደዚህ የተሰበሰባችሁት እንደ ጥሩ ነገር ለመነጋገር ቢሆን ትሻል። የሰውን ገበና አውጥቶ የሰውን ቤት ለመበጥበጥ ከምንሰበሰብ ለመልካም ነገር ብትሰበሰቡ እኔ ቤት ብቻ ሳይሆን ሌላ ቦታ ተሰብስባችሁ ጸሎት ብታደረጉ፣ ለሚሞተው፣ ለሚራበው፣ ለሚሰቃየው፣ ለሚጣላው ሁሉ ብትጸልሱ አይሻላችሁም? የጂጂ ኪያን ቤት ታሪክ ለማግኘት ተሰብስቦ ቁጭ ብሎ ከማዳመጥ ንገሩኝ እስኪ አይሻላችሁ? ህዝቡ ሎክ እየመልስ ይሰጣለሁ። ስጪ ከቀርተን ነው

እናቱ አያት የሆነችን እናት የስጦታ በቃ የግራንድ ማደይ ነው ብሎ ፍራንክፈርት እንዳለ ሱቅ ውስጥ ሲገዙ እኔ አቃቸው ልጆቻቸው የወለዱላቸው ምንድን ነው ስላቸው፣ ልናመሰግናት ፈልገን ይኸው፣ ቱና የምትሰራውን እያየሽ በቃ። ለሀገር ቤቱን ላይ ያልገዙት እቃ የለም፣ እንደው ለአያቴ፣ ለእናቴ፣ ለአያቴ ሲባል ይሄ ህዝብ ደግሞ አንቺን ብሎ ተሰብስቦ መጣ። ጠሪ አክባሪ እኔ አከብራችኋለሁ። እንደእናንተ የው ቀልቤ ተገፏል፣ አብሬ ወገን በጣም ያሳዝናል። እኔ ጋር ትመጡና እኔ እንደምንም ብዬ እንደ ህዝብን እንደ ህዝብን ማጉላላት ለምን አስፈለገ? ዘኪ ጥሩ አባባል ሄድበት። እኔ አሁን እኔ አልቻልኩም በቃ እዚህ ደረጃ ያደረስኩ እናንተ የተጉላላችሁት እኮ ከሀገር ከወጣችሁ ከሀገር የወጣችሁ ሸፋት ራስሽ ድግስ ጠርተሽ